ሰላም ሰላም ሰላም ሰላም ሰላም ውዶች፣ እዬ የኔ ውዶች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ ይስፋልኝ። ክብሩ ይስፋ የእናትና ልጁ እንግዲህ ዮኒማኛ ዮኒማኛ ትቷል። ክብሩ ይስፋ ለእናትና ልጁ እንግዲህ ክርስቶስ ይክበር ሴጣን፣ ይቃጠል ወደሚለው ቀይረዋል። እንግዲህ ያው እሱ ሃይማኖቱን መቼም በየሶስት ወሩ ነው የሚቀይረው። በቃ በአንድ ሰሞን በአንዱ ይበላል፣ አንድ ሰሞን በአንዱ ይበላል እና እሱ ያው ምንም አይነት ሃይማኖት የለውም ማለት ይቻላል። ምክንያቱም እኔ ብቻ ሳቀው የሆነ የማኛን አንድ ሁለት ጊዜ ሙስሊምና ጴንጤ ሆኖ አቀዋለሁ፣ ኦርቶዶክስም ሆኖ አቀዋለሁ። እንግዲህ ደግሞ እንዳዲስ ተመልሶ ወደ ፕሮቴስታንት ተመልሷልና ልብ ይስጠህ። ሌላ ምንም አልልክም። ሌላው እንግዲህ ቅመምዬ የእኔ ቅመም አንድ ነገር ሼር አድርጋ አየኋትና፣ እኔ እናሷ ሁሌም እንደምላችሁ እንገናኛለን። በቃ በቃ እኔን በቃ ሀሳባችን አንድ ነው። እንዲ ላለሁ አንዳንዴ ማለት የሆነ የምንወደው ነገር አንድ ነው እኔና ሀይማ። ይገርማችሁም ግን እኔ እነዚህ ጠቅሶች ጋር እከታተላለሁ፣ ሁሌ ላይክ አደርጋለሁ ግን እኔ ላይክ ያደረግኩበት ቦታ እሷም ትመጣለች፣ እሷም መታ ላይክ ታደርጋለች። እውነቴና ሼር አድርጋ ነው የምትወጣው፣ እና በጣም ይገርመኛል። ቅመሟ እንግዲህ የሆነ ነገር ሼር አድርጋ አየኋት። እዚህ ጋር ደግሞ መታችሁ እኝኝኝኝኝኝኝኝኝኝ አትበሉብኝ። እኝኝኝኝ አንዳንድ ሰዎች ነገሩ ሳይገባችሁ ቪዲዮ በደንብ ሳታዳምጡ እኔ ሳትሰሙኝ መታችሁ እዚህ እኝኝ አትበሉ። እኔ አስመሳይ አይደለሁም። እኔ የሚገርማችሁ ነገር የኢንስታግራሜ ማን ነው? የኢንስታግራም ያልኩኝ፣ የቴሌግራሜ ፕሮፋይል ሀይሜና ብሩኬ ናቸው። እግዚአብሔር ሰው እስከሚገርመው ድረስ ማለት ነው። የስልኬ ስክሪን ፔፐሬ ሀይሜ ናት፣ ብታምኑም ባታምኑም የሆነ ፎቶ አለ። በጣም ባሌ ራሱ አረ ተይ ግን እንደው እንደው ከነዚህ ልጆች ፍቅር ሊደፋሽ ነው። እኔን ሳታይኛ አቃሪም፣ ቆይ ሁለቱን ማፈቀርሻቸው እንዴ? ባልና ሚስት ማፍቀር ይቻላል እንደ እስከሚለኝ ድረስ ማለት ነው። ዛሬ ጠዋት ነው እንደዛ ያለኝ። እንደውም አንቺ ልጅም ማታለክፈሻል እያለኝ ማለት ነው። እና በቃ እስክሪን እንትኖቼ እንዳለ ሀይሜ ናት። የቴሌግራሜ ደግሞ ያኔ ሀይሚ ዱርዬ ሆና ምናምን ቀዳዳ የተቦጫጨቀረ ስለብሳ ምናምን አራዳ ሆነ የሰራችው የዛን ጊዜ ፎቶ ነው ያለው እና እየመጣችሁ እዝ እናንተ እናንተን እየመሰልኳችሁ ነው። በነገራችን ላይ እናንተን እየመሰልኳችሁ ነው። እኔ እናንተን አይደለሁም። እኔ ራሴ ነኝ። ራሴን ነኝ እምወድበት መንገድ አለኝ የራሴ ሃይሜና ብሩኬን ማንም ውደጃቸው ማንም ጥያቸው ስላለኝ አልጠናም አልወድም። እኔ በራሴ መንገድ እምወድበት መንገድ አለኝ እወዳቸዋለሁ። ስለዚህ አንቺ እዚህ ታጋጋ ያለሽ ገለመሌት ያለሽ ምን አርገን ያጋጋልኩት? እስኪ ንገሩኝ። እንደው የሚያገል ያገላችሁና እንደው እኔን እንደዚህ እየመጣችሁ እንደምታገሉኝ የሚያገል ያገላችሁ። ሌላ ምንም አልላችሁ። እንደው እነዚህ ልጆች ታርቀው በተገላገልን። ግራገባን እኮ እግዚአብሔርን ብስማም፣ እዛ ቲክቶክ ላይ እየለመዳችሁትን እኝ መባላት መቧጨቅ ደግሞ እዚህ መታችሁ ከእኛ ጋር መቧጨቅ መባላት ትፈልጋላችሁ? ኖ እኛ ጋር እንደዚህ የለም። ብሩኬም ራሱ መስክር ሁሉናል። ዩቱበሮች ጨዋ ናቸው፣ ዩቱበሮች ደና ናቸው። ቲክቶክ ላይ ግን በጣም ከባድ ጸብ ይፈጠራል ብሏል። እና እንግዲህ ቅመሜ ወደ ፖስት ወዳደረገችው ነገር ልመለስ። ይሄ ለአንዳንድ ወንዶች ነው። ከሌላ ካይሚ ህይወት ጋር የሚያገናኘው ምንም ነገር የለም። ለአንዳንድ ወንዶች ነው ይሄ መልእክት ማለት ነው እስኪ ኦዲንሶች አንዳንድ ወየ ሀይምዬ የቲክቶኳ ላይ ብዙ ልጆች አሉ የሚከታተሏት እንዲሁም ደግሞ አሉ ብዙ ለምሳሌ እነዳን ያሉ እነዳጊ ያሉ አሉ አንዳንዶች በቃ የሆነ ሴትን ማቀያየር ወይም ደግሞ ሴትን እየቃየሩ ማምጣት የሆነ ልክ እንደ ፋሽን እንደ ስልጠንና አድርገው የሚያስቡ ወንዶች አሉና እና ለእነሱ ነው ይሄ መልእክት ሀይምዬ ጀባ ብላችኋለች እንግዲህ አዳምጥ ይጠቅማችኋል። የማታውቁ ማለት ነው ገርል ፍሬንድ እያለ የሌላ ሴት ስቶሪ ወይም ፖስት ላይክ ማድረግ ኢዝ ቺቲንግ ብላ ማስጠንቀቂያ ብላለች። እውነት ነው። እውነት ለመናገር ማለት አይ ሀይምዬ፣ እዚህ ጋ ላይኩ ችግር ያለው አይመስለኝም እንደኔ ማለት ይሁን እንጃ እንዳመለካከታችን ነው ማለት የየራሳችን አመለካከት ይለያያለን። ለምሳሌ አንዳንድ ሴቶች አሁን ጓደኞቻቸው ማለት ወይም ፍቅረኞቻቸው፣ ባሎቻቸው የመስሪያ ቤት ጓደኛ ሴት ጓደኛ ይዛሉ፣ አብረው ምሳ ይበላሉ፣ ውጭ ወጥተው አብረው በቃ ወክ ያደርጋሉ። አንዳንድ ነገር አለ እና ሚስቶቻቸው ደግሞ ምንም አይነት ነገር የማይመስላቸው ሰዎች አሉ ለምን በቃ ይሄ እምነት ነው፣ ከእምነት የመጣ ነው ብዬ አላስብም። የችልተኝነት ነው ብዬ አላስብም። ለመሰላችሁ ይሄ ትክክል አይደለም ማለት በእኔ ምንም ስጋ ዝምድና ከሌለው ሴት ጋር አብሮ መሄድ፣ አብሮ መብላት፣ አብሮ መጠጣት፣ ጓደኝነት በራሴ እኔ ትክክል ነው ብዬ አላስብም። ይሄ ላይኩ ምናምኑ ሳይሆን ፖስት ላይኩ ማድረጉ ሳይሆን፣ ግን በቃ እንደዚህ ወጣ ያለ ግንኙነት ከሴት ጓደኛ ጋር ባይኖር ጥሩ ነው ባይነ። እኔ በራሴ እኔ እኔ እንደራሴ ቢሆን ማለት የሰው አመለካከት ይለያያል ያልኳችሁ ምክንያት አንዳንድ ሰዎች ምንም የማይመስላቸው ሰዎች አሉ። ምንም በቃ የፈለገውን እዛ ጋር አብረዋም ሽተው ተጫውተው ምናምን ሲያመሹ ምንም ሻይ ቡና ሲባባሉ አንዳንድ ሚስቶች ምንም አይመስላቸው። አንዳንድ ሴቶች ደግሞ አለች። ሴት ልጅ ደግሞ ራሷን የምታስከብር ከሆነ ባሏ የወንድ ጓደኛ እሷም መኖር የለበትም። ሴትም ልጅ በቃ ማለት የሆነ ማህበራዊ ኑሮ እንዳለ ሆኖ ግን ይህ ከልክ ውጣ ጓደኝነት፣ የወንድ ጓደኛ መያዝ ባለትዳር ሆኖ ወንዶች ደግሞ የሴት ጓደኛ መያዝ በእኔ ኤክስ ነው፣ እንደ እኔ እንደ ቃል ኪዳን ኤክስ ነው፣ አልቀበልም። እንደ ኦሞ ግደሉኝ፣ እረዱኝ፣ ግደሉኝ እንጂ ባሌ ሴት ጓደኛ እንዲኖረው በፍጹም አልፈቅድም። በፍጹም እኔ ማላቃት ሴት አይደለም፣ ስልኩ ላይ እንደዚህ ማለት መገናኘት፣ መደዋወል ወይም ደግሞ አይደለም ይቅርና፣ በቃት ራሱ በቃት የሴት ጓደኛው ሆና ከእሷ ጋር እንዲደዋወል አልፈቅድለትም፣ አልፈልግም። ምክንያቱም ምንም ምንም ይሄ ምክንያት እንትን የለው ይሄ በሁለት ባለትዳሮች መካከል ትልቅ አደ ይሄ ቅናት ምናምን ምናምን ነገር አይደለም። ለትዳራችሁ አደጋ ነው። ሶስተኛ ሰው ለህይወታችሁ አደጋ ነው። ምንም አያደርግ መጥፎ ድርጊት ነው ይሄ ምንም። ሴቷም እንደዛው ወንድ ጓደኛ ምንም አያደርግላት። ምን ያደርጋል? ሲሆን ሲሆን ያው ዘንድሮ ዘመኑ ትንሽ ከበድ ይላል እንጂ ፍቅረኛችሁም ባላችሁም፣ ጓደኛችሁም ቢሆን ባላችሁ ወይም ደግሞ ሚስቶቻችሁ ጥሩ ነው። እንደዚህ አይነት ሪሌሽንሽፕ ከስንት አንድ ነው እንጂ የሚገኘው። ይሄ ጓደኛ፣ የሴት ጓደኛ፣ የወንድ ጓደኛ ነው ትዳር ውስጥ አይሰራም እንደዚ አይነት ነገር እና ትክክል ነው። ለእኔ ይሄ መልእክት ተመችቶኛል። ምናልባት ላይኩ ምንም እንትን ላይኖረው ያው ነው፣ ላይክ እና አድናቆት ነው። ላይክም ግን አለ። ለምሳሌ ላይክ የምታደርጉት ፎቶ ምን አይነት ነው? ወይም ደግሞ ላይክ የምታደርጓቸው ሰዎች ምን አይነት ናቸው? የሚለውን ይይዛል እና የሆነች ልጅ ያካትታል። የሆነች ልጅ አለች እና እንደዚህ ስለ ትዳር ወይም ስለ ፍቅር ህይወት ብዙ ታወራለች እና በሚስትህ ላይ ያለች ሀይ ብለህ ቻት ስትጀምር ያን ጊዜ ነው ቺቲንግ የጀመርከው ትላለህ። አነጋገሯ የሆነ ጣፋጭ ነገር ናት። እንግዲህ ትኑረው አትኑረው ባላቅም ግን ደስ የሚሉ ንግግሮችን ነው የምትናገር። አንዳንዴ የምንኖረውንና የምናወራው አንድ አይሆንም እና ልጅቷ እውነት ይሄን ህይወት የምትኖረው ከሆነ ደስ የምትል ልጅ ናት። እናማ ወንዶችዬ ተማሩ ይሁላችሁ። ዝም ብላችሁ ማንም ፎቶ ፖስት ሲያደርግ ላይክ አታርጉ። ቢያንስ ላይክ የምታደርጉትን ሰወቁ። ባለትዳር ሆናችሁ የራቁት ፎቶ ምናምን ላይክ አታርጉ። ትክክል አይደለም።